ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ፋሚሊዎች እንዴናችሁ? ደህና ናችሁ? እኛ አለን እግዚአብሔር ይመስገን ከኛ ጋር ሁሉ ሰላም፣ ሁሉ አማን ነው። እናንተ እንዴናችሁ? እናንተ ያላችሁበት ሰላማችሁ ብዙ ትርፍርፍረፍ ይበልልን እያለን ከስንት ጊዜ መጥፋት በኋላ ዛሬ በድንገት ተገኝተናል ማለት ነው። እንግዲህ ቻናላችን ያው ያለበትን ሁኔታ ሁላችሁም ታውቃላችሁ፣ እና ደግሞ ዝም ብለን እስቲ አለን ለማለት ያክል እንግዲህ ዛሬ የት እንዳለን ምግምት አያቅታችሁ ማለት ነው። ገምቱ ገምቱ ገምቱ! በጣና ልበላችሁ ወይስ ባባይ ወንዝ ልበላችሁ ወይስ ቤት ልበላችሁ? እና ለማንኛውም ዘና ፈታ በሎ ማለት ነው። ላይክ ሰብስክራይብ አድርጎ ቻናላችን መምጫው ሰዓት የደረሰ ነው። በአዲስ በአዲስ ቪዲዮ እንመጣለን። ቻናላችን ሲመለስ ደግሞ በጥሩ በጥሩ ነገር እንመጣለን። አሁን ግን እስቲ ቆይ እንዳይረሳ አለን ለማለት ያክል ነው። እና በደስታ እንመለስ ይችላለን። በደስታ እንመለስ እናንተም ድጋፋችሁ አይለን ነው የምንላችሁ። እንወዳችኋለን፣ እናከብራቸዋለን። ላይክ ያደርጋችሁ ቤተሰብ ሆኖ ቤተሰብ ሆኖ በአዲስ ቪዲዮ እንገናኛለን። ሰሞኑን ከዛ ከሁለት ቀን ከአራት ቀን በኋላ እንመጣለን ማለት ነው። ብሩህ ቀን ይሆንላችሁ ያላችሁበት ሰላም፣ ፍቅር፣ አንድነት የሆንላችሁ መልካም ምሽት። ያው ምሽት እንግዲህ በዚች በማረች እና በደመቀች ጨረቃ ጨረቃ ያው ምሽት ላይ እንዴት አብላች ከምር እንደበቃ ዛሬ ዚ ላይ እናበቃለን። ትንሽ ራስ መታት ምናምን ትንሽ ይዞናል። ይዘ ቁፋቁፈናል። ብርድ ነው። በዚህ ላይ እኛው ባለንበት ቦታ አሁን ኃይለኛ ብርድ ነው፣ ቅዝቃዜ ምናምን አለ። ብርድ መጥቷል። ብቻ ተመስገን። ያም ሆኖ ያለ ዘመስገን ማለት ነው። እንወዳሰና እናከብራችኋለን። አይ።